ሰላም ሰላም ጤና ይስጥልን። የተከበራችሁ የሙዳይ ቤተሰቦች እንደምን አላችሁ? እኛ ሰላምንን እግዚአብሔር ይመስገን። በያላችሁበት ሰላምና ፍቅር እንመኝላችኋለን። በዛሬ አጭር ቆይታችን ወደ እናንተ የምናደርሳችሁ ወንድ ልጅን ችላ ማለት ወይም ደግሞ ችላ ያለሽ ወንድ እንዴት አርገሽ ችላ ማለት ትችያለሽ፣ እንዲሁም ችላ ያለሽ ወንድ እንዴት ተሯርጦ ወደ አንቺ እንደሚመጣ የሚያመላክቱ የሚገርሙ የሳይኮሎጂ ሀሳቦች እነግሯችኋለሁ። በዚህ ላይ እናንተም ሀሳብና አስተያየቶችን ለግሱን። በተለይም ደግሞ በጣም ከፍታ ደረጃ የደረሰ የጠገበ ወንድ ላይ እናንተ ይህንን መንገድ ተጠቅማችሁ ያንን ሰው አስተካክላችሁ ከሆነ ትነግሩናላችሁ። ከዚህ በተጨማሪም ሀሳቡ በጣም አሪፍ ነው ብላችሁ ካሰባችሁ ሼር ላይክ አድርጉት። እንግዲህ ወደ ሀሳቡ ስናልፍ ችላ አንዱ ወንድ ስትዩ ለምን የበለጠ ይፈልግሻል ይወድሻል፣ የሚለውን ሀሳብ መጀመሪያ ልንገራችሁ። ምክንያቱም ማለት ነው። ነገር ግን ይሄን ሀሳብ ስነግራችሁ አብዛኛዎቻችሁ እህቶቻችን ጥንቃቄ ማድረግ ያለባችሁ፣ ይሄ ሀሳብ ሁሉም ወንድ ላይ አይሰራም። እንደሚታወቀው ሶስት አይነት ወንዶች አሉ። አንድን ሴትን በጣም የሚፈልጓት ወንዶች አሉ። ማለትም ፍላጎቱ ከመቶ ከሰባ አምስት ፐርሰንት በላይ የሆኑ ወንዶች አሉ። እንዲሁም ደግሞ አንዳንድ ወንዶች ከ52 ፐርሰንት እስከ 75 ፐርሰንት ማለት ምንድ ነው? መካከለኛ የሆነ ፍቅር ፍላጎት ለዛች ሴት ያላቸው ወንዶች አሉ። አንዳንዱ ደግሞ ፍላጎቱ ከ51 ፐርሰንት በታች የሆነ ከግማሽ በታች አንቺ ሲፈልግሽ የሚያሳየው ነገር ያላቸው ወንዶች አሉ እና ይህንን የምንጠቀሙት ለማን ነው? በጣምም ለሚወድሽ ለሚያፈቅርሽም አይደለም። እንዲሁም ደግሞ በጣምም ችላላለሽ ለማይፈልግሽም ወንድም አይደለም። ይህንን ችላ የማለት ማለት ዘዴ የምትጠቀሚው በመካከለኛ ደረጃ አንቺን ለሚፈልግሽ ወንድ መሆኑ መረዳት ያስፈልጋል ብዬ ያስባለሁ። እንግዲህ ችላ ስቲው ለምንድን ነው የበለጠ አንድ ወንድ የሚፈልግሽ የሚለው የመጀመሪያው የእጦት ስሜት ስለሚሰማው ነው። ማንኛችንም አንድን ነገር የማጣት ስሜት ውስጥ ስንገባ እንፈልገዋለን። ብዙዎቻችን ያገኘነውን ነገር ሳይሆን ያጣነውን ነገር በተደጋጋሚ የማሰብ ነገር ውስጥ እንደምንገባ ነት ይታወቃል የሰው ልጅ በተፈጥሮ ካገኘው ነገር ይልቅ ስላጣው ነገር ያስባል ማለት እንጂ፣ በሕይወታችን ብዙዎቻችንን ብንመለከት ጤና አለን፣ ሰርተን እንገባለን፣ እጅ እናግራለን፣ ብዙ ነገሮች አሉን። ፈጣሪ በብዙ ነገር ሊታካ የማይችል ነገር ሰጥቶናል። ነገር ግን ያጣናቸውን እነዚያን ነገሮች በማየት ሕይወት እናማራ። ወንድ ልጅም የማጣት ስሜት፣ በተለይ አንቺ ችላ ስትው የመገፋት ስሜት ስለሚሰማው የበለጠ ይፈልግሻል ማለት ነው። ከዚህ በተጨማሪ ምን ቢጎለኝ ነው ችላ ያለችኝ እንደዚህ አይነት ስሜት በሌላ ያሳደረችው የሚለው ደግሞ ትልቅ እል ውስጥ ሊካተው ይችላል ማለት ነው። በዚህም ጉዳይ ላይ የበታችነት ስሜት ስለሚሰማው ያንን ለማሸነፍ እል ውስጥ ይገባና የበለጠ እንደሚፈልግሽ ይታወቃል። ሌላው አሁን ያለሽን ስሜት ስለማያውቀው ምንድን ነው እያሰበች ያለችው ችላ ስትዩ እኮ ናቅ ናቅ ስታረጊው ያው የውስጥሽን ያለውን ነገርና በደንብ የምታስቢው የሚያስደስሽንም የሚያስከፋሽን ነገር ስለማትነግሪው ምንድን ነው እያሰበች ያለች የሚለውን ነገር ለማወቅ የበለጠ እየቀረበሽ ሄዳል። ከዚህ በተጨማሪ ሰው እርግጠኛ ያልሆንበት ነገር ወይም ደግሞ የማያውቀው ነገር ያስጨንቀዋል። ለምሳሌ ይህን በምን እንወስደዋለን? ማታ ላይ ጨለማ ውስጥ ቆመ ለምንድን ነው የምንፈራው? የምንፈራበት ዋና ምክንያት ከጨለማው በስተጀርባ ያለው ነገር ምን እንደሆነ ስለማናወቅ ነው። ቀን ላይ የማንፈራው ደግሞ በዓይናችን በጆሮአችን ሁሉም ነገሮችን መለየት ስለምንችል ነው። ስለዚህ ሰው ልጅ ችላ ሲባል ሲገፋ ደስ አይለውም። ልክ ይህንን በራሳችሁ መውሰድ ትችላላችሁ። እህቶቻችን ወንድ ልጅ አልፈልግሽም ሲልሽ ችላ ችላ ሲልሽ ለእሱ ያለሽ ፍቅር እየጨመረ እንደሚመጣ ያን ያህል ደግሞ ወንድ ልጅም እንደዛ እንደሚያስብ ደግሞ መረዳት ያስፈልጋል ማለት ነው። ወንድ ልጅ ችላ እንዳልሽው አይነት ስሜት የሚፈጠርበት መቼ ነው? ካልም በብዙ ነገር መለየት ትችላለሽ። አንደኛው አንቺን መለመን ሲያበዛ፣ አንቺን መተቸት ምንም ሳታርጊው፣ አንቺን ማጣጣል ሲያበዛ፣ ጥያቄ መጠየቅ ሲያበዛ፣ እነዚህን ነገሮች እንመለከትባታለን ማለት ነገር ግን አንቺ በተቃራኒው በዝምታ ወይም ደግሞ ስሜትሽን ስታርቂበት ሆድሽን ስታርቂበት ልክ ሀገር እንደሚርቀው ሆድም እንደሚርቅ ደግሞ መረዳት መቻል አለብን። እና ይሄን ስታርጊበት ችላ እንዳልሹ ይገባዋል ማለት ስለዚህ ችላ ማለት ወይም ደግሞ ናቅ ናቅ ማድረግ ሁሌ ጥቅም የለውም፣ ጉዳቶችም እንዳሉት እናውቃለን። በተለይ በሁለታችሁ መካከል ያለውን የፍቅር እርካታ ይቀንሳል፣ ፍቅራችሁ ይቀንሳል። ጤናማ የነበረውን እና ወይም ደግሞ ትርጉም ያለውን ተግባቦት ወይም ንግግር እንደሚቀንስ መረዳት መቻል አለባችሁ። ነገር ግን አንዳንዴ እንጎዳለን ወይም ደግሞ እነዚህን ነገሮች እናጣለን ብለን ደግሞ ብዙ ነገሮችን ልዝ ማድረግ የለብንም። አንዳንድ እህቶቻችን እነዚህን ነገሮች ችለው መስዋዕትነት እየከፈሉ ለወንድ ልጅ የማይሰጠውን ብዙ ነገራችሁን ሰጥተው ችለው ይኖራሉ። ነገር ግን ዴሪዝ ኖ ጌን ዊዛውት ፔን እንደሚባለው ሕመም ሳይኖር ትልቅ ነገር ማግኘት እንደማንችል በመረዳት ይህንን ነገሮች የምንጠቀምበት ጊዜ እንደሚኖር መረዳት መቻል አለብን። ጥቅሙ ምንድነው? ችላ ስትዩ ወይም ደግሞ ናቅናቅ ስታደርጊው ለሚለው የመጀመሪያው በተለይ ተጣልታችሁ ከሆነ ወይም ደግሞ ከዛ ሰው ጋር ተራርቃችሁ ከሆነ አንቺ ስለ ወደፊት ህይወታችሁ ለመወሰን የማትችልበት ደረጃ ላይ ስላለሽ መወሰን ስለማትች ችላ ማለቱ የበለጠ አንቺን ይጠቅምሻል ማለት ነው። ከዚህ በተጨማሪ ህይወትሽን በተለየ መልኩ እንድትመለከች ያደርግሻል። ከዛ ጋር ሰው ጋር በፍቅር እያሳለፍሽ ከነበረ ዛሬ ላይ ደግሞ ችላ ስትዩ፣ በአንቺ ህይወት ውስጥ ሌላ ወንዶች ሊመጡ ይችላሉ። ወይም ደግሞ አንዳንዴ ፈታ ልት ትችያለሽ አንዳንዴ ብቸኝነትሽንም ልትወዱ ትችያለሽ ማለት ነው። ከዚህ በተጨማሪ ጥቅሙ ተብሎ የታሰበው የበለጠ ይፈልግሻል፣ ወይም ደግሞ ይወድሻል፣ እንዲሁም ደግሞ ያከብርሻል። ምን አይነት ሴት ብትሆን ነው እንደዚህ አይነት ስሜት ውስጥ እኔ ስገባ እሷ ደግሞ ችላ የምትለኝ ናቅ ናቅ የምታደረግኝ ብሎ ስለሚያስብ የበለጠ ወደ አንቺ ይሳባል ማለት ነው። እንግዲህ ችላ ማለት ወይም ደግሞ ናቅ ናቅ ማድረግ ወንድን ልጅን ሁለት ስለት ያለው ጉራዴ ተደርጎ ይቆጠራል። በኤክስፐርቶች ሁለት ስለት ወይም በሁለት በኩል የተሳለ ጉራዴ አድርገን ልንወስዶ እንችላለን። ምን ለማለፍ ፈልጌ ነው? አደገኛ ነው። የመጀመሪያው ችላ ስትዩ፣ እንደውም በጭራሹ ችላ ብሎች በዛው ሊጠፋ ይችላል። ወይም ደግሞ ሁለተኛው ስለት ይለማመጥሻል፣ የበለጠ ያሳድድሻል፣ የበለጠ ይወድሻል የሚለውን ነገር መረዳት ያስፈልጋል ማለት ነው። ስለዚህ ለየትኛው ወንድ ነው ችላ ማለትን ወይም ደግሞ ነገሮችን ቀልጣል ማድረግ ያለብሽ የሚለውን ቀደም ብዬ እንደነገርኳችሁ ሶስት አይነት ወንዶች አሉ ብያችኋሉ። የመጀመሪያው ለአንቺ ብዙም ፍላጎት የሌላቸው ወንዶች፣ እነዚህ ችላ ብታያቸው በዛው ነው የሚቀሩት። በእርግጥ እንደዚህ አይነት ወንድ አይጠቅምሽም። የማይወድሽ የማያፈቅርሽ፣ የሚገባሽን ክብር የማይሰጥሽ ወንድ ስለማያስፈልግሽ ችላ ብትዪው ይመረጣል። ሁለተኛው መካከል ላይ ያሉ፣ ቀደም ብዬ እንደነገርኳችሁ ከሀምሳ ሁለት እስከ ሰባ አምስት ፐርሰንት የሆኑ እነዚህ ችላ ሲባሉ የሚያስቡ ጭንቅላታቸው የሚሰራ በመሆኑ ለነዚህ ይሰራል። ግን እጅግ በጣም የሚወድሽ የሚያፈቅርሽ የሚገባሽን ነገር ሁሉ ላይ የሚሰጥሽ ወንድ ከሆነ የበለጠ እንደዚህ ስታደርጊበት አደገኛ ነው ማለት። ብዙ እህቶቻችን ይሸወዳሉ። በተለይ በጣም የሚወዷቸው የሚያፈቅሯቸውና የሚንከባከቧቸው ወንዶች ትተው ወይም ከነዚህ ወንዶች የሚያገኙት ገንዘብ ወይም ደግሞ ፍቅር ለሌላ ወንድ ወይም ደግሞ በተለመደው ቋንቋ ለዱርዬ ወንዶች የሚሰጡ እህቶች አሉ። ይሄ በጣም ስህተት መሆኑ መረዳት አለባችሁ። በጣም የሚገባሽን ፍቅርና አክብሮት ለሚሰጥሽ ወንድ ችላ ማለት የለብሽም። ይህን ያልኩበት ምክንያት እንግዲህ የመጀመሪያው ለማይፈልግሽ፣ ለማይወድሽ ወንድ ምን ብታድርጊለት፣ ገንዘብ ብትልኪለት፣ ወርቅ ብታነጥፊለት፣ ስለማይፈልግሽ ችላ ማለት አይፈልግም ማለት ነው፣ ወይም ደግሞ ችላ ማለት አይሰራም ማለት ነው። ስለዚህ ይህ ሰው እንደውም የበለጠ ደስ ይሏል ካንቺ በማምጣቶች ይላ መባልን ወይም መተውን ማለት ነው። ሁለተኛ አልኳቹ ከፐርሰንት እስከ ሰባ አምስት ፐርሰንት ያሉ መሀል ላይ ያሉ ሲወድሽ በመካከለ ላይ ያለው ወንድ ያስጨንቀዋል። ለምን ይችላል አንዳሹ ለዚህ ይሰራል ማለት ነው። ሶስተኛ ስሜት ተጎርቶ ማለት ነው። በጣም የሚወድሽ ወንድ ስሜት ተጎርቶ ካንቺ ጋር ያለው ነገር ሊቆራረጥ ተስፋ ቆርጦብሽ ሊል ስለሚችል እዚህ ላይ አይሰራም። ስለዚህ ይህንን መረዳት ያስፈልጋል። ብዙ ጊዜ ወንዶች ችላ ሲባሉ በተለይም ደግሞ መሀል ላይ የሚወዷችሁ በጣም ያላፈቀሯችሁ በጣም ደግሞ ችላ ችላ የማይልሽ ወንድ ምንድን ነው የሚያስበው ችላ ስትዩ፣ ለሚለው የመጀመሪያው ለምንድን ነው ሚሴስ ጽፍላት ወይም ደግሞ ስልክ ስደውላት የማታነሳው የሚለው ነገር ብዙ ነገር እንዲያስብ ያደረጓል። ይሄ በተደጋጋሚ አይምሮ ውስጥ የሚመጣ ነው። ከዚህ በተጨማሪ ሳይመቻት ቀርቶ ነው እንጂ ወይም አሟት ይሆናል ችላ ያለችኝ እንጂ እቺ ሴት ችላ አትለኝም ብሎ ሊያስብ ይችላል። በበጎ ጎኑ ማለት ነው። ከዚህ በተጨማሪ የሚጸጽታቸው ወንዶችም ደግሞ እንዳሉ መረዳት ያስፈልጋል። ችላ ያለችኝ ወይም ደግሞ ዝቅ ዝቅ ያደረገችኝ ተወት ተወት ያደረገችኝ ስለማልደውላት ነው፣ ስለማላዝናናት ነው፣ ስራዬ ላይ ትኩረት ስለማድረግ ነው። በአብዛኛው ጊዜ እንደ ሴት ልጅ ትኩረት ስለማልሰጣት ነው። የሌሎች ሴቶች ወንዶች ሲደውሉላቸው ሁሉላቸው ሚሴ ሲያደርጉላቸው በተደጋጋሚ ስለምትመለከት ለዛ ነው ብሎ ሊጸሰቱ ይችላል። ወይም ደግሞ ስለማላስቃት ስለማላጫወታት ነው ብሎም ሊያስብ ይችላል ማለት ነው። እንግዲህ እንደ ማጠቃለያ የምነግራችሁ ነገር ምንድን ነው፣ እጅግ በጣም የምትዋደዱ የምትፋቀሩ ሰው ከሆናችሁ ይሄ ችላ የማለትን ወይም ደግሞ የጭንቅላት ጨዋታዎችን መጠቀም አስፈላጊ ነው ብዬ አላስብም። ስለዚህ ይህንን ባተጠቀሚ ጥሩ ነው። መጠቀም ያለብሽ ጊዜዎች መቼ ነው? የሚለው የመጀመሪያው አላስፈላጊ የሆነ ድራማ የሚጫወትብሽ ከሆነ፣ በላይሽ ላይ ከሌላ ሴቶች ጋር የሚሞዳሞድ ከሆነ ወይ ሄዶ የማሄድ ወይም ደግሞ መጥቶ የማይመጣ መሀል ላይ ተሰንቅሮ የሚቆይ ወንድ ከሆነ ለዚህ መጠቀሙ በጣም አስፈላጊ ነው። ከዚህ በተጨማሪም ደግሞ ለአንቺ የሚሰጥሽ ቦታ በጣም ዝቅተኛና መጥፎ ከሆነ ይህንን ነገር ብትጠቀሚ ውጤታማ ትሆኛለሽ ብዬ አስባለሁ። እንግዲህ ዋናው ነገር ምንድን ነው ወንድ ልጅ የምትወደውን የምታፈቅረውን ሴት አይደለም የሚፈልገው። እሱ የሚፈልገው የሚወዳትን ያፈቅራትን ሴት የሚያሳድዳትን ሴት ነው የሚፈልገው። ስለዚህ እህቶቼ የፈለገ ብትወዱት፣ ብታፈቅሩት ወንድ ልጅ ለእናንተ ሊሆን አይችልም፣ ወይም ደግሞ ባልም ሊሆናችሁ ስለማይችል ጥንቃቄ ማድረግ ያስፈልጋል ብያለሁ። ስላዳመጣችሁን አመሰግናለሁ። ሀሳቡ በጣም አሪፍ ነው ብላችሁ ካሰባችሁ ሼር ላይክ አድርጉት። መልካም ጊዜ ለእናንተ ለእህቶች ወንድሞች ይላለሁ። ቴንኪዩ።